ዝም ማለት ማዳመጥ፣ በጣም በጣም ቀስ ብሎ መተንፈስ፣ አልፎ አልፎ ትንፋሽን ያዝ ማድረግ። ምክንያቱም የሆነ ባላንስ የሚያመጣልኝ ይመስለኛል። ብዙ ጊዜ ብዙ ነገር ከዙሪያችን እያለፈ የልብ ምትን መቆጣጠር ምንችል አይመስለኝም። ግን እኔ አይ ቲንክ የልብ ምቴን መቆጣጠር ችላለሁ ብዬ አስባለሁ። ሴንስ አሁን ሰአቴ ላይ የልብ ምቴን ይነግረኛል ዲቴክት እያደረገ አልፎ አልፎ እንደዚህ እመለከተዋለሁ እና ዘጠና ከሆነ የሚያሳየው ትኩረት ሰጥቼ ተነፋፍሴን ቀይራለው፣ የምናገረውን መንገድ ቀንሳለው። ምመኛቸው ነገሮች አሉ። አንዳንድ ጊዜ ኢሞሽናሊ ከውስጥ ማስረዳበት ሁኔታዎች አሉ ከሰው ጋር በቃ ሳስረዳ ከውስጥ አስረዳና ያደክመኛል። ስለዚህ ያንን ለመቆጣጠር በጣም በጣም ጥረት እያደረግኩ ነው ያለሁት። ዛሬ ዴይሊ ሩቲን እሱን ነው የማስበው፣ ለዛ ውጤት ያመጣልኛል ብዬ የማስበው በአሁኑ ጊዜ ሳይለንስ ራሴን ማዳመጥ፣ የራሴን ልብ ማዳመጥ፣ አተነፋፈሴን ማዳመጥ፣ እሱ ላይ ትኩረት ለማድረግ እየሞከርኩ ነው።